ባለፉት ሶስትና አራት ቀናት በአዲስ አበባ የሚገኙ ነዳጅ ማደያዎች ረጃጅም የተሽከርካሪ ሰልፎችን ሲያስተናግዱ ተስተውለዋል። ችግሩም በቤንዚን አቅርቦት ላይ እየተስተዋለ መሆኑን ነው ኢቢሲ ያነጋገራቸው አሽከርካሪዎች የገለጹት። ቢያንስ እኔ ከቆምኩ ከሁለት ሰዓት በላይ ነው። ከላይ ከቤተ መንግሥት ጋር ተማቅዬ የመጣሁት ታክሲ ነው። እኛው ጨመረ ጨመር ቢያንስ ቤንዚኑ በአንደኛ ቶሎ ድረስ ይደርስልን ተሰልፈን ነው የመጣው ያለውንም ራሱ ነዳጅ ጨርሶ መንገድ ላይ እየገፋን ነው የምናስጠጋው። በቃ መኪና ለገጣፎን አልፌ ከአያት ጀምሬ ነው የመጣሁት እና መብራት ያለበት ቦታ ነዳጅ የለም፣ ነዳጅ ያለበት ቦታ መብራት የለም። ይሄ ችግር ነው ሁሉም። እኔ ብቻ አይደለሁም ሁሉም። ይሄ ቤንዚን የሚቀዳውም እንደዚህ ነው ችግር። የነዳጅ ማዳያዎች ግን የአቅርቦት ችግር አለመኖሩን የሚገልጹት የአቅርቦት ችግር አሁን እኛ በካምፓኒ ደረጃ ስናዝ ያለ ችግር የለም፣ እንዳዘዘን ይመጣልናል። ወደ አሁንም አለን አሁንም አለን ታዲያ ሰልፉን የፈጠረው ምን እንትን አልገባንም። ማደያዎች በሙሉ ሰልፉ አለ ሰልፉ አለ። ነዳጅ የለም ማለት አይደለም ነዳጁ አለ። ምናልባት ሊኖር የሚችል መብራት ከጠፋ ኢንተራፕሽን ሊኖር ይችላል እንጂ እጥረት የለም። እና ግን ያ የነበረው እንትን ኋላ የነበረው ዴማንድ እስከሚስተካከል ድረስ የሰልፉ ሁኔታ ይታያል። የማዕድን ነዳጅና ተፈጥሮ ጋዝ ሚኒስቴር ችግሩ የአቅርቦት ሳይሆን ኤታኖል የተቀላቀለበት ቤንዚን ከመጋቢት ሰባት ጀምሮ ወደ ገበያ ከማስገባት ሂደት ጋር የተፈጠረ ነው ብሏል። የቤንዚን አቅርቦት ችግር የለው። ከሱዳን የሚገባም እየገባ ነው፣ ከጅቡቲ የሚገባም እየገባ ነው። ድብልቁን በምንጀምርበት ጊዜ በቀጥታ የሚመጣው ቤንዚን በቀጥታ ወደ ሰርቪስ ስቴሽን ወይ ደግሞ ወደ ማዳያዎች ከመገልበት ወደ ማደባለቂያዎች ይሄዳሉ። ከዛ እንደገና ተቀርቶ ነው ወደዚህ የሚወጣው። በዚህ ምክንያት የተወሰነ ባክሎክ ተፈጠረ። ከትናንትና ጀምሮ ግን ያንን ባክሎክ ሰፕላይ እየተሻሻለ የመጣበት ሁኔታ ዛሬም የኛ ቡድኖች ተዘዋውሮ አይተውታል። አንዳንድ ሰዎች የበንዚን የበንዚን እጥረት አለ በማለት ደንግጦ ኢቭን ሳይፈልጉም ቤንዚን ለሁለት ቀን ለሶስት ቀን የሚያስቀደው ቤንዚን እያላቸው ሄዶ የሚቀዱበት ሁኔታ አለ። ችግሩ እንዳይፈጠር ቅድመ ዝግጅት ማድረግ አይገባም ወይ ስንል ሚኒስቴሩን ጠይቀናል። ከአንድ ወር በላይ ዝግጅት አድርገናል። ይህ ዝግጅቱ እንደውም ምናልባት የተደረገው ዝግጅት በቂ አይደለም ብለን ለአንድ ሳምንት አራዝመናል። ይሄ ነገር በተለይም ከቴክኒክ ከሆኑ ሁኔታዎች ጋር ማደያዎቹ የማጽዳት ለኢታኖል ቤንዚን ድብልቅ ለማዘጋጀት ተጨማሪ አንድ ሳምንት ሁሉ ጨምረናል። አሁን እየተስተዋለ ያለው ችግር በቀጣዮቹ ሁለት ቀናት ሊፈታ እንደሚችልም ሚኒስቴሩ ገልጿል።